ቋሞው ተባብሰው ቀጥሏል። በሌላ ዜና በባድመ የተኩስ ልውውጥ መደረጉ ተሰምቷል። አሁን ኢራንና አስመራ በትብብር ምዕራፍ ላይ ናቸውን? የህወሓት አርሚ 15 ተቃውሞ ሰልፍ በአዲግራት ከተማ እየተካሄደ ይገኛል። አባላቱ እንዲታሰሩ ትእዛዝ ቢተላለፍባቸውም ተቋማቸውን ዛሬም ቀጥለዋል። ፈናቃዮች ወደ ቀያቸው የመለሱ ከሻዕቢያ ጋር የተጀመረው የጥፋት ጥምረት ይቁም፣ ታገልነው ለትግራይ ህዝብ እንጂ ለህወሓት አይደለም፣ መብታችን ይከበር፣ የቤት መስሪያ ቦታ ይሰጠን፣ ጉዳት የደረሰባቸው ታጋዮች በቂ ህክምና ይሰጣቸው፤ እነዚህ መፈክሮች የአርሚ 15 አባላት ተቃውሞ ሰልፍ ላይ እያስተጋቧቸው የሚገኙ መፈክሮች ናቸው። ተቃውሞው እንደቀጠለ ነው። ትግራይ ክልል በፀጥታ ኃይሉና ፖለቲካ አመራሩ መካከል አለመግባባቱ እንደቀጠለ ነው። ሲዲኤፍ በሚል መጠሪያ የሚታወቀውና ሰሜኑ ጦርነት ከፍተኛ ተሳትፎ እንዳደረገ የሚነገርለት በትግራይ የሚንቀሳቀሰው ኃይል የመብት ጥያቄዎችን በማንሳት ተቋሞ ማሰማቱን ቀጥሏል። ይህ ግራት የተነሳው ተቋሞም በፖለቲካ አመራሩና በጸጥታ ኃይሉ መካከል ያለው አለመግባባቱን ደረጃ እንዳየለ የሚያሳይ ነው ተብሏል። ተነሳው ተቃዋሞ በሌላ ዜና በባድመ የተኩስ ልውጥ መደረጉ ተሰምተዋል። ይህ የተኩሱ ልውውጥ በሻቢያና ና በህወሓት ወታደሮች መካከል እንደነበረም ታውቋል። የተኩሱ ልውውጥ ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር ለመፍጠር ስምምነትን ባሰሩበት ማግስት መሆኑ ሁኔታውን ግራ አጋቢም አነጋጋሪም አድርጎታል ተብሏል። ኢራን ሰሞኑን ወደ ኤርትራ የጦር መሳሪያ የጫን አውሮፕላን ወደ ምጽዋ ላከች የሚል ዜና በሰፊው ሲዘገብ ቆይቷል። የጦር መሳሪያዎች ለሱዳኑ ጀነራል አልቡርሃን ይላኩ አሊያም ለሌላ ዓላማ የታወቀ ነገር ግን የለም።